ባቢና ጽናት ያው በአዲስ ህይወት በአዲስ መንፈስ በአዲስ ወኔ በአዲስ ምንድን ነው በአዲስ በሁሉም በአዳዲስ ነገር ያው መጥተዋል ማለት ነው። ትላንትና የጋሽ ግርማን ምክር ሰምቶ ትላንትና ያው ያዙ ልቀቁ የሚሉ ነበረ። ዛሬ ደግሞ ያው ጽናት ባለፈው ነገር አልፈዋል። ያለፈው አልፈዋል፣ አሁን ባለውን እንጠቀም። አባቴ ላይ መለስ ሄደዋል ሶ፣ እሱ በሄደው እኔ እናንቺ ለምን እንለያያለን? ተመልሶ አይመጣም። በህይወት ያለውም ጋሽ ግርማ ያው መዳን አለበት። እኛ ስንለያይ፣ ወይም ደግሞ እኛ አንድ ላይ ሳንሆን ስንቀር ሞር እያመመው ይመጣል። ስለዚህ አሁን ያለፈው አልፏል። አሁን ከዚህ በኋላ የሚመጣው መጠንከር አለብን ብለው እንግዲህ በዚህ በአዲስ መንፈስ ፏፏ ብለው መቷል ማለት ነው። በጣም ደስ ይላል። ያው ካለፈው አልፎ አለም በቃ ባለፈው ነገር እንመርበታለን በማወቅ ይሁን ባለማወቅ፣ ያለፈው ትላንትና ነገር ተመልሶ አይመጣም። ስለዚህ የነጊው የሚመጣው መዘጋጀት እና አሁን ያለለበቱ ነገም ከደረስ ነው። ስለዚህ የባቢን ሀሳብ እጅግ በጣም ደስ የሚል ሀሳብ ነው እኔም በሱ ሀሳብ እስማማለሁ። እንዲህ ያለፈውን አልፎ ባለፈው ታሪክ ሲታረጉ ያለፈው ታሪክ የማንጠቀመው የለም። ምናልባት ጥሩ ከሆነ ባለፈው ታሪክ ነገ የሚመጣው ይማርበታል። መጥፎን ከሆነ ደግሞ ያን ጥፋቱ እንዳይደግም ይሆናል ማለት ነው። ስለዚህ የባቢ ሀሳብ በጣም ጥሩ ነው። ልጁ ያው ከድሮን ጀምሮ ነገራችን ላይ ትንሽ አእምሮ አለው ከአባቱ ራሱ በጣም ይሻል ነበረ። ያው አዙሩ አይቶ የቀኝ የግራውን አይቶ ነው ይሄንን የወሰነ የጋሽ ግርማም ምክር ሰምቶ ያው እኔን ከፈለግ የአባትህን እንትን ተወጣብኝ ብቻ ከእሷ ጋር አንድ ላይ ሆኖ አትለያዩ፣ ያለአንተ ማንም የላቸን ብለው ተማጽኖ ነበረ። እኔ ምክሩ እንደዚህ በተግባር እንትን ሊዋል ብዬ አላሰብኩም ነበረ። ነገር ግን ያው ደስ በሚል ሁኔታ ተቀብሎታል ማለት ነው። እኛም ምን የምንፈልገው እንደዛ ነው። አንተም ሳትጎዳ፣ ጽናትም ሳትጎዳ ራሄልም ደግሞ በሕይወታችሁ እንዳትበጠበጣቸው የኛ ምኞት ነበረ። እንግዲህ ያው የኛ ምኞት ተጨምሮ ነው መሰለኝ ያው ሰርቷል ይመስለኛል። ስለዚህ ባቢ በጣም ጥሩ አድርገህ ሰርተሃል። በዚሁን ቀጥሉ ማለት ነው። የወደኋላው እንደሚመጣው ትቀበላላችሁ። እና ያው የተማረ ይግደለኝ የሚባለው ለካ እንደዚህ ነው። አዞሮ የሚያይ ነገር አለው። አንዳንዱ ተምሮ እንዳልተማረ ይሆናል። አንዳንዱ ደግሞ ተምሮ አንዳንዱ ደግሞ ሳይማር የሚማር የተማረ ይመስላል። እንደ ራሄል አይነቶቹ ማለት ነው። አዎ ራሄል ተምራለች እንዴ? አሁን ከተማረውና ካልተማረው ምን አገናኘው? በሉ ያው አዞሮ ለማየት ጥሩ ነው። ያስባል፣ በቃ ወደ ኋላ ምናምን ያናስቡ ያስላስላል። ከዛ ያው ያገኛል ማለት ነው ሃሳቡ ትክክለኛ ቦታ ያስቀምጠዋል። ትክክል ያልሆነ ቦታ ትክክል ሆነ ቦታ አንስቶ የዛን ቦታ አንስቶ የዛን ቦታ ቦታ ቀይሮ ያስቀምጠዋል። ይሄ ደግሞ ጥሩ አእምሮ መኖር አለበት። እንደ ዳጊ የምነው እንደ ባቢ አይነቱ ማለት ነው። እንደ ራሄል አይነቱ ሳይሆን እንደ ባቢና እንደ ጽናት አይነቱ። በነገረች ላይ ጽናት በጣም የዋ ምስኪን ነች። አሁን ትናንትና እንደው ዝም ብለው ተርፋ ነው እንጂ ያቺ ሴትዮዋ እኮ በምግብ አድርጋ በርዛ ያው እስከ ወዳኛው ልታሰናብታት ነበረ። እኔ እንደው ምን ጠብቄ ነበር፣ አንዳንዴ የሰውነ ቆፈሮትን ጉድጓድ ያው ራሱ እንደሚገባበት እንደው ያን ምግብ አጣጥማ ስትበላ ያን የጽናት ምግብ እንዳትበላ ፈራሁኝ። ምክንያቱም እሱም ረስታ እሱም በልታ ራሷ ሴትዮዋ እንዳትበረዝ ብዬ ትንሽ ሰግቼ ነበረና ግን እሷን ብልጥ ነች። እሷን ብልጥነች አልበላችሁም። ግን የሰው ልጅ ተንኮል ደግሞ በትልልቅ ሰው ተንኮል አይከብድም። ትንሽ እንደ ተንኮል በነገራችን ላይ የትልቅ ትንሽም የለውም፣ ግን በትልቅ ሰዎች ደግሞ በጣም ያስጠላል። እኔ ሁሌም ነው የምለው፣ ኦፍኮርስ ድራማ ነው። እኔ በድራማም ቢሆን እኔ ትልቅ ሰዎችን እንደ ትልቅ ስራ ነው ቢሰጣቸው እኔ ደስ ይለኛል። እንደ አንቺ ነው ወይስ እንደ ደራሲው ነው በሉኝ። ያው ደራሲ ነው ግን አንዳንዴ የሆነ ለማሰማርም ይሆናል ያው ያለው ኖርማኒ ነገር ነው በድራማ መልክ አድርገው አቅርበታል። ግን ገጽ ባህሪያቸው ከእድሜ ልካቸው እንደዚህ ትልልቅ ሰዎች ደግሞ የታንኮር ሸር ነገር ምናምን ሲሰሩ ድራማ ቢሆን እኔ የምር አላውቅም የሆነ እንትን ይለኛል ደስ አይለኝም። አንቺ ደስ አለሽ አላላሽ ምን ልታመጪ ነው የሚሉም አይጠፋ መሆን ምንም አላመጣም ግን የሆነ ሁሉም እንትን አለ አይደል፣ የራሱ የሆነ በቃ በእድሜው ልክ ኤጅ የሚባል ነገር አለ። ሀሀፋዚ እንግሊዝኛውን ድርጋ ሙላቸው። ሁሉም በየእድሜው አሁን ትልቅ ሰዎች የራሳቸውን ይሄ ማስታረቅ፣ እንደዚያ ዓይነት ነገሮች ማስተማር፣ በቃ ጥሩ ጥሩ ነገሮችን የእንትኑ ደራሲዎቹም እንደዛ ፒያስ ምንድን፣ ፒያስ ሰሯቸው ባይ ነኝ። ተንኮል እኛ ሁን እንደ ባቢ አይነቶቹ እንደው እንደ ጽናት አይነቶቹ ተንኮል የሆነ ነገር ቢሰሩ ምናምን ምንም አይደለም እንደ ራሄል አይነቶቹ በትልቅ ሰው ደግሞ ድራማም ቢሆን ተንኮል ነገር ያስጠላል። እንደኔ ነው እንደ ሌሎቹ ባላቅም እንደኔ ማለት ነው እንደኔ ያስጠላል በጣም ስለዚህ አሁን ሁሉ ብንትና በብሌን እናት ነው የተባለችውን ትቀበላለች። የተሰ ደግሞ በጥሩ ናም ሳይሆን አሁን እሷ እንደው ጥሩ ገጽ ባህሪ ቢሰጣት ያኛው ተሰጣትን እንትን በጥሩ ትመልሰው ነበረ፣ ግን አይደለም ሁሉም ነገር። ይሄ ደግሞ አንዳንዴ ብር የሚባል ነገር ህይወታችሁም ያሽጣል መሰለኝና ይሄን አድርጎ ከተባለ ማድረግ ነው። አንዳንድ ሰው የብር ፍቅር እንደዚህ አይደለም፣ ብር የሚጠላለው ወይ በሉ ቢሆንም የብር ተብሎ ሰውን አይጠፋምና፣ አሁን የሁሉም የምታደርጋት ራሄል አዛት ነው እንጂ ከብሌልናት እና ጽናት ምንም ችግር የለባቸው። የሁሉም እንድት ጠላት ያደረገቻት ያው ራሄል ነች ማለት ነው። ስለዚህ ይሄ የመጀመሪያው የድሮ ምናምን ረስታ ምናምን አደለም። ግን አሁን ባለችበት ሁኔታ ያው አንዳንድ ሰው በስስ ጎናቸው አይደል የሚመጣው በደካማ ጎናቸው። ሁሉም ሰው የራሱ የሆነ ደካማ ጎን አለው። ስለዚህ በዛ ነው ሊያጠቃቸው የሚመጣው። አሁን የፕሌንነት ደካማ ጎና የምትኖሩበት እንትን ነበረ። በዛ ህይወት ማንም ሊያስወጣት ትፈልግ ነበረ። ምንም ቢሰራ ምንም ሰርታለት በዛን ቤት በዛን ባለችበት ሁኔታ ለመቀየር ትፈልግ ነበረ። ስለዚህ ቺ ሴትዮ ደግሞ በቃ በደካማ ጎና መጣች። ያው ትልቅ ቤት ተከራየችላል። የምትፈልገውን አንድ ቀን የልጄን እንደው ስጋ ነው ማብላት የምፈልገው ሁሌም በሽሮ ስትል ያው ስጋ ልትገዛበት ብር ሰጠቻል። ስለዚህ ይሄ ደካማ ጎኗ ነው። ይሄስ ጎኗ ነው። ስለዚህ ከዚህ ሲወጡ አንዳንዴ የሆነ ሕሊና የሚባል ነገር አለ። ሕሊናችሁ ስትሉ ስሩ ማለት ነው። ያው ድራማ ነው። ነገር ግን ትልቅ ሰዎች እንደ ገጽ ባሪያቸው ቢሰጣቸው ለማለት ያህል ነው። ብሌን ትናንትና ው ብሌን ናት። ራሄል እንትናን መነች ጽናትን፣ ያው እስከ መጨረሻ ውሻ እንዳት ነበር ግን አልተሳካም። ጽናት አለመብላቷን ተረፈች ማለት ነው። ያው እንደዛ ነው። ስለዚህ እንደዚህ ያም ሆነ ይህ እንግዲህ ጽናት ና ባቢ በአዲስ መቷል። ፏፏ ብለው ስቲራ ሄድ ምን እንደምትሆን ብሌን እናትም ምን እንደምትሆን ያሰሩት ምሴራ ምን እንደሚሆን ምን እንደሚወጣቸው አብረን የምና ይሆናል። ዛሬ ከመጡ ቀንጡ፣ ካልመጡ ነገ እንጠብቃቸዋለን። የዛሬ ወን ሄድ ይመስላል። ሰላማችሁ ይብዛ። ላይክ አድርጉ። ባይ ባይ።